ተገናኝተን ቢሆን ምን እንደሚፈጠር አይክ እንኳን ያላገኘሁት ከአልሀምዱሊላህ ረቢል አለሚን። እኔ እንደውም ቆጭቶ የነበር በተለይ ጎንደር ባለበት ሰዓት ማለት ነው አዲስ አበባና ሀረር እንኳን እንዲመጣ ስለፈለኩ ነው። ግን ጎንደር ባለበት ሰዓት እንዴት እንደ ቆጭ ባገኘሁት ኖሮ በዚህ ሰዓት የሆነ ነገር ቢሆን ምን ያክል እንደሚጸጽተኝ የልጆች አባት ነው። ነገ ልጆቼ እናቴ አባቴ ቢሉኝ እኔን ሲፈልገኝ አንድ ነገር ሆነ ብላቸው ልጆቼ በቃ ምን ያክል እንደሚ እንደሚናደዱብኝ ምን ያክል ቂም እንደሚዙብኝ ሳስበው፣ ገና ለገና አንቺ ደረበብኝ ብለሽ አባታችን አሳጣሽን ተደርቦብሽ ራሱ ሰው ቁጭ ይላል ቢሉኝ፣ ለምን ሴት ልጆች ናቸው አባታችን ይፈልጋሉ። በቃ ማን ብዙ ነገር ነበር ሳስብ የነበሩ ልጆች እንደዚህ ቢሉኝስ እኔ ምን አይነት ነኝ? ባገኘሁት ኑሮ ባህር ዳር ወይ ደግሞ አዲስ አበባ ነኝ ባልኩት ኑሮ ምን አለበት? ለምን ባህር ዳር ብዙ አልተቀመኩ? እንደዛ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው። እውነት የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ቢሆን ወይ ባህር ዳር ቢሆን ያለ ምንም ጭቅጭቅ አገኘው ነበር። ግን አላህ ሲረዳኝ ደግሞ እኔ ባህር ዳር ጎንደር ማለት ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ በያላችሁበት። ብዝት ብዝት ሲበልልኝ ማለት ነው። ትናንትና ተኝቼ ማታ ላይ ማለት ነው አንድ ቪዲዮ ተላከልኝ። ቪዲዮን ክፍት አድርጊያየው ማለት መጀመሪያ የላኩልሽን ሊንክ ዩ የላኩልሽን ሊንክ እዩ ሲሉኝ ሀዋም ላከችልኝ ሊንኩን የላኩልሽን ሊንክ ግቢና ዩ ስትለኝ እያወራኋት ነበረ። እሺ በቃ በኋላ ያዋለው ብዬ የልጅና ስለሆንኩኝ እኔም አልተመቸኝም አላየሁትም ማለት ነው። ከዛ አሁን ሊንክ ብዙ ሰው የሚልክል ሰው ሲበዛ ምንድን ነው ብዬ ገባሁ። የሆነ ሰውም አየሽ እንደዚህ ሪከርድም ተላከልኝ። ባልሽ የሰራውን አየሽ ወይ ምናምን ሲሉ እንዴ፣ ምንድነው ብዬ ገብቻ ቪዲዮን ምንድነው የሰሩት ብዬ እሱ ጋር ሳይ ምንም ነገር የለም። ምን ግራ ገባኝ። ከዛ ጀሙሽ የሚለው ላይ ገብቼ ሊንኩን ስነካው ጀሙስ ወደሚለው ቻናል ወሰደ ማለት ነው። ከዛ ሳይ እንትን ብሏል የሆነ ቪዲዮ አየሁኝ። ቪዲዮን አይቼ አልጨረስኩኝም፣ ወጣሁ። ሊንኩን ሳይ ከዛ ተቆርጦ ሲላክልኝ፣ አቶ ሠኢድና አዩ ሚስጥራቸውን ዝርግፍ አላደረጉትም አላህ ሲያጋልጥ የእኔ አምላክ እኮ ነው። አላህ ያጋልጣቸው ሚስጥራቸውን ነው አወጣባቸው። ከዛ እኔ እኔ መጀመሪያ ሳየው ማለት ነው አምሳ ምናምን ወደ እንደዛ አካባቢ ነው መሰለኝ ይታዩ ታይቷል። በዛ ሰዓት እኔ በደንብ አላየሁትም። ለካን ድምፅ ነበረ የሳይ ድምፅ ሲገባ እየገባ ነው የመሰለኝ እኔ ማለት ነው። ድምፁን ሰምቸዋለሁ ና ምናምን ስትለው ድምፁን ሰምቸዋለሁ አለ። ግን ምንድነው የመሰለኝ ሊገባ ከውጪ ሊገባ ያወራችሁ ነው የመሰለኝ ወጣው በጣም ታይቷል ማለት ነው የእሷ ላይም ለቀውታል። አልገባኝም ዝም ብዬ ገባው ለብቻ ቪዲዮውን ቆርጠው ሲልኩልኝ ምን እንደሆነ የገባኝ እዛ ሰዓት ነው ማለት ነው። ከዛ እኔ በጣም ገረመኝና አንድ ግራ የገባኝ ነገር ምንድን ነው ሠኢድ ተሳስቶ ነው ወይስ አውቆ ነው ማለት ያን ሁላ ሰው ያሁላ እይታ እስከሚኖረው ድረስ አውቆ ይታይ ብሎ ትቶት ነው ወይስ አላህ ተጋለጡ ይችላቸው ነው የሚለው ጥያቄ ሆነብኝ ማለት ነው። እና ምንድነው እኔ አሁን በዚህ በ የገባኝ ነገር ምንድነው ለካን ሳይድ ከአዩ ጋር ሆነው ማለት ነው መጀመሪያ ላይ የመን እያለው ራሱ ከኤርፖርት ጀምሮ ስትመልሰው፣ ምናምን ስታለቀስ፣ በሬኪና አጠጣለው ምናምን ምናምን እያለች የነበረው ነገር ፓርት ሁሉ ያ ሁሉ ሳስበው ለካን ሳይድ ከካሜራ ጀርባ ይሆንና እኔ ጋር መምጣት ያልፈለገ ጊዜ እኔ እሱ መሄድ እንደፈለገ አዩ ደግሞ እንደምከለክለው ከዛ ላዩ ብሎ እንደቀረ ያስመስላል ማለት ነው። የት እሱ ያለው የት ነው? ከካሜራ ጀርባ አዩ ደግሞ እዚህ ጋር ተስማምተው ማለት ነው ሁለቱ። አሁን ትናንትናም እንደ የተረዳሁት መጀመሪያ ያቺኛዋን ፀጉሯን የለቀቀቸዋ ልጅ ጋር የሰሩት ጋር ከዛችኛዋ ልጅ ጋር የሰሩት ቪዲዮ ጋር ማለት ነው አዩ ምንድን ነው ያለችው እዛ ጋር የተናገረችው ሳይድ ፕራንክ ሲያደርጋት የተናገረችው ሚስጥር አለ አዩ በስነ ስርዓት እኔ እንደማትፈልገኝና እኔ እሱንም ራሴ በአካል እጄ ስለተረዳሁት እንትናለ በስነ ስርዓት እኔ እንደማትፈልገኝና እዚህ ቱ ላይ እሱ በይ ሲላት ነው እኔ ምንም ችግር የለውም እሷ ባለችበት እኔ ባለውበት እኔ ሱ መያን እኮ ወዳታለሁ ምናምን የምትለው ማለት ነው ማን በይ ብሏት ነው ሳይድ በይ ብሏት ሱመያን ወደዋለሁ የምትለው በሀቂቃና በትክክለኛው ደግሞ አዩ እኔን አትፈልግም እኔ ያለሁበት እንድንገናኝ አትፈልግም እኔ ማየት እንኳን አፈልግም ይህን ቪዲዮ ደግሞ የተናግራለች እዛ ከዛ ከልጅቷ ጋር ልጅቷን የመታችበት አዲስ አበባ ሂጅ አገኘዋት የሚለው ቪዲዮ ላይ አዩ ቀባጥራለች ማለት ነው ያንን ቪዲዮ ለመስተካከል እኔ እኮ ካልፈለግ ለምን አቆርጠው ያንን ቪዲዮ ለመስተካከል ነው እንግዲህ ካሜራ አስቀምጣለው እናንቺ ለኔ ማለት ሰይድ ለእኔ ክብር አለው እንድል ማለት ነው። እና ደግሞ ተመልካቹም ለመጀመሪያ ምሽቱ በጣም ትልቅ ክብር አለው፣ ለልጆቹ ክብር አለው እንዲባል እኔ እንደዚህ ብዬ እናገራለው። አንቺ እንደዚህ እንደዚህ ብለች ወይ ተጣልተናል፣ ተገናይተና እናቅም በሱ መየ የተነሳ አኩርፎኛል ምናምን ብላ እንድታወራ ሰይድ ነግሯት፣ ካሜራውን ቁጭ አድርግም አሁን ስገባ ምናምን ሲላል ወይ እኔ ኔ እኔ ግርም አለኝ። ያለ ስራ ነው ወይስ ሳቀውና ል አያችሁት። ከዚህ በኋላ እኔ ሰይድ መርዝ እንዲህ ቢጠጣ ራሱ እኔ ያልሸወዱ እኔ ምን አይነት የእኔ ሞኝነት እንዳጋለጣቸው ያሰብኩት። ለማንኛውም የማወራው እንዲገባችሁ፣ ያላያችሁ ካላችሁ ከፈለጋችሁ ሊንኩን እዚህ ጋር ያሳያችኋለሁ እና ቪዲዮውን ላሳያችሁ ማለት ነው። ተቆርጦ የተላከልኝ እዩት። ከኔ ጋር ቪዲዮውን ስህተቱን ማለት ነው። ይህው ከዚህ በፊት እንደዚህ አምሽቶ አያቅም፣ ቆይቶ አያቅም። ዛሬ ግን ይኸው ቆይቷል። እስካሁን አልገባ። ምንድን ነው ምረሽ? እኔ ምንም ማድረግ አልችልም። እነሱ ካሜራ ደቅ ነው እንደጠበቁኝ፣ እኔም ካሜራ ደቅ አርጌ ቁጭ አድርጌ ነው የምጣበቀው። ለምን ካልታረቀኝ፣ ቢገለኝስ? ከዚህ ፎቅ ላይ በቃ ጓብ ያደርገኝስ? ከዚህ ጋር ማለት ነው። የመጀመሪያዋን ፓርት ብቻ በደንብ ልብ ብላችሁልኝ የአዩን ፊት ማለት ነው እና ጨንቆኛል፣ ምናምን ብለሽ። እሺ ይው የመጀመሪያዋ ሰከንዷ ማለት ነው፣ እንደዚህ ነው ትላ ስሬሱና ማለት ነው። እንደ ቪዲዮ በጭራሽ አዩ ጭራሽ እንደ ቪዲዮ ላይ ጥሩ ናት ማለት ነው። እንደዚህ ነው ና በቅንድባ ነው ያወራቸው ነው ሳይድ ናግባ። ከዛ አይ ቆይ፣ ጨማምረሽ ጨማምሪበት፣ ጨንቆኛል፣ ምናምን ብለሽ ነው ከንፈሯ እንዴት እንደምትበላያችሁ ያኔ ሳይድ ማለት ነው። በደንብ ይፈራታል። እንደዚህ ሰሰው ይፈራታልም ይወዳታል ማለት እኔ አሁን እዚህ ቪዲዮ ላይ እንደተረዱ ምን ያክል ልጅቷ ስሬስ እንደሆነች እንዴት ስሬሱና እና እንዳለችው ማለት ነው። ከዛ እሱ አይ እንደዚህ እንደዚህ ብለሽ ታወሪያለሽ ምናምን ሳይሄድ ከጀርባ ድምፁ ሲሰማ ቀሱ ነው ነገር እንደዚህ እንደዚህ ብለሽ ጨማምረሽ መጥቶ ማያቅ ምናምን ብለሽ በይ ማን ለመሸወር ነው የወሉ እኔ ሱመያ ከዛ በሁሉ ባለፈው ለእኔ ብሎ ደበደባት ባለፈው ሰይድ አሁን ሳሰው አይመታትም አዩን አይመታትም እንደውም የምፈራው እሷ እንዳትመ ሰይድ በደንብ በስነ ስርዓት ነው አዩን የሚወዳት በስነ ስርዓት ማለት ነው እኔ ከፈለገ ይውደዳት ወላሂ የሆነት ይውደዳት ግን እኔን ይተወኝ በቃ እየፈለግኩ ነው አትበል እዚህ ጋር ራሱ ትመያ በኋላ ተገናኝ እውነት መስሏቸው አንተ ዩቱብ ላይ የምትሰራው ነገር እውነት የሚመስላቸው ሰዎች ብዙ ናቸው፣ ያሉ አሁን እኔም በዛ። እንዴት እሷ የሆነ ሰሞኑን አንቺ ማን ሆነሽ ነው አንቺ ማን ስለሆነሽ ነው ከሳይድ ጋር ማትገናኙ የሚልም ሰው ነበር። እኔ ግን ይህን ነገር ስለምፈራ ነው የማልገናኘው፣ ለእኔ ሳይሆን ለልጆቼ ነገስ ነገስ ሳይድ በእሷ ንግግር ከሆነ የሚሄደው አስባችሁታል? ምን አይነት ህይወት እንደምኖር እንዴ ከዚህ ሁላ ነገር በሰላም መለየት እያለ የምን ከሁለተኛ ሚስት ጋር መጨመላለቅ ነው? ቀጥ አርጎ ማስተዳደር የማይችል ከሆነ እሷን ፈርቶ። ሳይድ በደንብ ነው የሚወዳት፣ ያስታውቅበታል እኮ የልጅቷን ስሬስነት። ቪዲዮን መጀመሪያውን እንዴት ሁና ስሬሱን እንዳናገረች ማለት ነው፣ ሲነግራት እንኳን ማለት ነው እንደዚህ ቅንድቧን ከፍ አድርጋ ነው የንዴት ነው። ይሄኔ ስንት ለምኗት ስንት እግሯ ስር ወድቆ በእናትሽ ካሜራ እናስቀምጥ፣ እንደ ደበቅሽ አትመስለሽ፣ እንደዚህ እንስራ። ይህን ሁላ የምትሰራለት በጉቦ ነው እንጂ በነፃ አዩ ያሰራለት። ይሄኔ ለእያንዳንዷ ተመካክሮ ለሚሰራት ቪዲዮ ማለት ነው እንደዚህ በይ በሚላት ቦታ አዩ የሆነ ነገር ትቀበለዋለች። ምክንያቱም ያስታውቃል፣ አቀማመጧ ቅንድቧን ሰቅላ ከንፈሯን እየበላች እንዴት እንትን እንደምትለው ማለት ነው። ስለዚህ እኔ ግርም ያለኝ ነገር ሠኢድ እንደው እኔ በቃ ማለት አሁን እኔን አገር ሀገር እንደምፈለገ ለማስመሰል እኔማ ከአገር ከሀገር ሀገር ስትሄድ ራሱ አዩ ራሱ ተከትላ ትሄዳለች መሰለኝ እንጂ ብቻዋን አትሄድም። ከካሜራ ጀርባ እያረካት ነው። ደግሞ የዛን ጊዜ ማለት ነው። አይ በቃ ሰይድ የሆነ እየተመካከሩማ የሚሰሩት ምናልባት ሁሉም ቪዲዮ ላይመካከሩበት ይችላሉ። ግን እየተመካከሩ የሚሰሩት ቪዲዮ ይኖራል። አሁን የወጣባቸው እንጂ ማለት ነው። አሁን ሰይድ ከጀርባ ባይሆን ኖሮ እኔ ይህን ቪዲዮ ሳየው ምናምን ነገር በቃ አይ ሰይድ ለእኔ ክብር አለው። እንደዚህ አይነት ለእኔ ክብር ካለው እሷን እንደዚህ ቀጥ አድርጎ እንደዚህ አይደለም እንደዚህ ነው ብሎ እንትን የሚላት ከሆነ በቪዲዮ ብቻ ስነስርዓት ያዥ የሚላት ከሆነ ብንገናኝ ደግሞ አቻችሎ አከባብሮ ያኖረናል ብዬ አስባዊ። ለእኔ እንደዛ ከዛ ከሰይድን እንገናኝል እና አንድ ላይ እንኖራለን ማለት ነው። አንድ ላይ ከኖርኩ በኋላ ልጨፈልቁ ለሁለት እንደዚህ ራሱ መያዲስ ተነቃቅፈናል። ሰይድ የምንም ከዚህ በኋላ ፍርፍር ብትል፣ እኔ እንደዛ አይደለም ሲፈጠር ኮ እሷም ተናገራለች። ሱመያ ልጆቹን ነው ማግኘት ይፈልገው፣ ልጆቹን ካገኘ በኋላ በቃ ልጆቹን ከያዘ በኋላ የራሷ ጉዳይ ይላል ወይ ደግሞ የሆነ ነገር ያደርጋታል፣ አንቺም ታሳድጋቸዋለች እያለኝ ነው አሁን አዩ ማለት ነው። እኔ እርግጠኛ አሁን የምነግራቱ ነገር ለአዩ ደውዬ እዚህ ቦታ ነኝ፣ ልጆቹን ሰይድ መጥቶ ይወሰደ አፈልግ ብሎክ ነው የምታረገኝ ዛሬ አረጋገጥኩ። እንደውም እኔ አዩ ነውን አልፈራም። ለምን እሷ እኔን ማግኘት በጭራሽ አትፈልግም፣ እንድንገናኝ አትፈልግም። ቪዲዮ ላይ ወጣ ሰሱም እየበላ ሲተገኝ ምናምን ነው ሳይድ በይ ያላት ነው የምትለው። እንደዚህ በይ አንቺ እንደምትወጃት እንድታውቅ እሷ ተወደኛለች ብላ ካሰበች ልጆቹንም እዛ እንድትመጣ እኔን እዛ እንዳትሸሽ ልጆቹን እዛ ብኝ እንዳትሸሽ ደግሞ እኮ እዚህ ቪዲዮ ላይ ማለት ነው እኔ ሳይድዬ ሱመያን እኮ እኔ ወላሂ እወዳታለሁ። እኮ ደግሞ አባባለው እኮ ወላሂ እኔ እወዳታለሁ። እንደ ግዴታ እኮ እኔ እኮ ማለት ነው እኔ አዩ ካልወደደችኝ አልመጣም። መች አልኩኝ? ወጣኝ። እኔ አሁን ወጣኝ። መጀመሪያ እኔ ቆይ እኔ ሳውራ ግልጽ አይደለም እንደ እኔ አዩ ካልወደደችኝ መቼ አልመጣም አልኩ ማልኩ ሳይድ በየቪዲዮ ሱመያን እወዳታለሁ እንዳስባልካት ነው ስምያን ወዳታለሁ እንዳስባልካት ነው ሲፈጠር የውሸት እንደሆነ በደንብ ያስታውቃል። እኔ አሁን አይኝ ተወጃታለሁ እንዴት ነው መወዳት እንዴት ነው መወዳት? ባይሆን ጥላቻ ላይኖርብኝ ይችላል እንጂ እንዴት ነው ከሷ ለወዳት? እንደማንኛውም እንደጓደኛ ምናምን ወይ አይዬ ምናምን አልልም። አሁን በግድ እንደተባለች በየቪዲዮ እኔ ወላይ ስምየን እኮ በጣም ነው ሞዳ ሳይዶ ወላይ ብትመጣ ችግር የለው ብላ ብላቀባጥራ የዛን ጊዜ ከኢትዮጵያ ከየመን እንደመጣው ከኡመር ጋር ሲሄድ አይኗን ማየት አልፈልግም የዛን ጊዜ ራሱ የተቆረጠ ብዙ ነገር አለ እዛ ቪዲዮ ውስጥ ማለት ነው እነሱ ቢሆኑ ይለቁት ነበር እኔ መታ እንደዚህ መታ እኔ ቢሆን ያንን ወሬ ያወራሁት ሠኢድም ይሁን አዩም ትሆን ይለቁት ነበር ብዙ የቀባጠረችው ነገር ነበር ግን እኔ አልለቀኩትም ምክንያቱም ነግበኔ ነው ልጆችም ስላሉኝ ማለት ነው እናት ነኝ አሁን እኔ ሴት ብቻ ሳልሆን እናት ስለሆንኩኝ እንደ እናትነት ነው የሚሄደው ለምን እችን ልጅ አላውቃትም ጓደኛ የሆና ባሌን አልቀማችሁም ቀርባኝ ምናምን በሆነ ነገር አንተዋወቅ፣ ምን ናችል ምንም ቅም የለንም፣ እላ ሠኢድ አገናኘን። ስለዚህ ለአንድ ወንድ ብለን ደግሞ መገዳደልና መጣላት የለብንም። የልጆች አባት ነው፣ የልጆች አባት መሆኑን መቀየር አልችልም፣ ባልነቱን ግን መቀየር እችላለሁ። ስለዚህ የልጆች አባት ሆኖ ከእሷ ጋር የሚያጣላኝ የሚያጠማምደኝ፣ የሚያባላኝ ነገር ምንም ነገር የለም። እንደሷ አለም እኔ እንደሷ የዚህን ያክል የገነነ ጥላቻ ለሷ ምንም የለብኝ። እኔ አዩን አልወዳትምም አልጠላትምም ባጭሩ ማለት ነው። የማልጠላት ምክንያት ምንም አላደረገችኝ። እሷ ጥፋተኛ አደለችው። አታቀኝ አላቃትም። ለአግባሽ አላት አግባኝ አለችው። ማንኛውም ሴት የምታደርገውን እና ያደረገችው። የማልወዳት ደግሞ የባለ ሚስት ስለሆነች በእሷ ምክንያት ነገሮቹ ሁሉም ነገር ለምክንያት ነው አይደለ እንጂ ይሄ አላህ የጻፈው ነው፣ ግን ምክንያት ያስፈልገዋል ለሁሉም ነገር ሰውም ሲሞትም ሆነ ሰው ሲድን ሰበብ ስለሚያስፈልገው ነው። በዛ ምክንያት በእሷ ሰበብ ነው የተለያየነው ብዬ ስለማስብ ለዛ አልወዳት፣ ግን ደግሞ አልጠላትም። ባጭሩ ማለት ነው እኔ ባገኛት፣ ይሄ እንደዚህ ምናምን ብዬ ሰድቤያት አለኝ በስነ ስርዓት ሰላም እላታለሁ። ሰላም ማለትም ካልፈለግኩኝ ደግሞ ኖርማሊ እንደዚሁ እንደማንኛውም ሰው ወይ እንደማያውቃት ነው እኔ ቁጭ ማለት ይችላል። ከዚህ ውጪ ግን በየቪዲዮ ልጅቷ እኔ እኮ ተጠራጠሪያለሁ፣ በየቪዲዮው መሀል ማለት ነው እኔ ወላይ ሱመያን እኮ በጣም ነው የምወዳት። እኔ ወላይ ሳይ ልጆችን የምወዳለው፣ አንተ ነው የምጣላለው። አሁን እንደዚህ ስትል አንተ የውሸት ማለት ነው ሱመያን እወዳታለሁ፣ ያስበልካት ልጆቼን እወዳለሁ በይ እያልካት እያለች፣ እኔ እውነት መስሎን ብመጣና ወይ እሺ መኖር ካልቻለ ልጆችን አሳድግ ብዬ ሰጠውክ። አንተ ትልቅ ሰው ያሲንን የሚያክል ሰውዬ ትልቅ ያንን የሚያክል ከርዝመቱስ በጣም ነው የሚረዝማት። ለምን እሷ ያጭርናት ረጅም አይደለችም። እንትና ያሲን ረጅም ነው። ያንን የሚያክል ሰውዬ ጥርሱን ውልቅ ያደረገችለት ያገኘችውን ሰው ሁሉ ካላነኩኝ ካልገደልኩኝ የምትል ሴትዮ፣ አንተ ራስህ በምን አይነት ፍቅር ብደነዝዝ ነው ልጆችን እንድሰጥህ የምትፈልገው? እኔ ጥያቄ ሆነብኝ። ማለት እረፍት ያሳጣኝ ይሄ ነው። ልጆችን ለምን ትፈልጋለህ አዩ እንድትዝልክ? ለምን እሷ ደጋግማ ነው ወተ ለሰው እየደወለች እኔ ልጆቿን አልፈልግም እያለቻለችው እኔም በሆን አልፈልግም። ማንም የማንን ልጅ ማሳደግ አይፈልግም፣ እውነት ለመናገር ከሆነ ማለት ነው። እኔ ለምን ልጆችን አልፈልግም ማለች ወዳን የገባችበት ማንም አደለም ወላሂ። እኔ ልጆችን ከቻልኩኝ ራሱ ያሳድጋለሁ፣ ካልቻልኩ ደግሞ ለእሱ ቤተሰብ አካል የሆነ ይሆናል እንጂ እንደዚህ ለምን አዩምት አለ፣ ሙሻዩ ሙሻዩ አለች። ሌላም ሰው ቢሆን ሌላም ሰው ቢያገባም እኔ እንጀራናት እንሻላ ልጆችን እንድታሳድግብኝ አልፈልግም። ለወደፊትም እኔ አላህን የምለምነው በእንጀራናት ልጆች እንዳያድጉብኝ ነው። እኔ በእንጀራ በእንጀራ አባትም በእንጀራ አባትም አባትም ልጆች እንዲያድጉ አልፈልግ። በቃ ይሄ ነውና እኔ እንኳን ብፈልግ የእሱን አስተሳሰብ ነው ያሰብኩት ማለት ነው። ልጅቷን እንደዚህ እብድ ቀውስ የሆነች እብድ ልጅ እያየ ከጣገቡ አድርጎ እኔን የውሸት እወድሻለሁ በያት የውሸት ልጆቹንም እወዳለሁ በይ ብለክ አስብልሃት ውሸት እንደሆነ አውቀክ እኔ ደግሞ ዩቱብ ላይ የማየው ነገር አምኜ እንደ ልጆችን አንጠልጥዬ ይዤ መጥቼ ሰይድ በቃ እንካ እኔ እናንተ ስለማንሆን ግን ልጆች እነዚህ ልጆች ስለሆኑ አሳድጋቸው ብዬ ሊፈጠው ግንበት ከዛ አዩ ምን ታደርጋቸዋለች የሚለው አልመጣልህም። አላሰብክም። አይምሮ ምድር ያደነዘዘው የዚህ ያክል በጥብጣ ሽንቷን አጠጣችሁ አጠጥተዋለች ያለች ራሱ አጠጥታለ ሰይድ፣ ወላይ እሷ ጠጥታ እንዳይሆን ኧረ ቢስሚላ እና ለማንኛውም አልሐምድሊላ ሲያጋልጣችሁ ቪዲዮችሁን አወጣባችሁ። የኔ የኔ ንጹህነት አምላክ ለምን ባለፈው ራሱ በቃ ብዙ ሰው ደስ ብሎት ወይኔ፣ ሱመየ በቃ ብዙ ሰው ይለኛል። ሰይድ ለአንቺ እንዴት እንደሚቆረቆር አንቺን ስትነካሽ ትንሽ ስትነካሽ ሱመየን እንዳትነካት እንዴት እንደሚል ምናምን ብዙ ሰው ነው የሚለኝና ታረቂ፣ ብትታረቂ ደግሞ የበለጠ በቃ አብራችሁ ብትሆኑ ደግሞ የበለጠ ያስከብርሻል፣ የበለጠ አንቺ ጋር ትሆኛለሽ፣ እንትን ትላለች። የበለጠ ከአንቺ ጋር የበለጠ ያስከብርሻል፣ የበለጠ እንዳትነካት እያለ እሷ ናት የምትናደደው። ግቢ በጣም አበዛሹ የለመነሽ ነው። አገር ካገር አታዝሩ፣ ምናምን ብዙ ሰው ነው ያለኝ ማለት ነው። ወንድ ልጅ የሆነ ጭልም ያለ ፍቅር ካፈቀረ ማለት ነው አይደለም፣ ለምሽቱ ለእናቱ አይመለስም። አስቡት። እኔ ታዲያ አሁን በዛ ሰዓት በኮመንቶች ተገፋፍቼ በሰዎቹ ተገፋፍቼ አይ በቃ እሺ ይሁን ብዬ ብታረቅ ማለት ነው፣ ምን እንደሚገጥመኝ አያችሁ። የውሸት የውሸት የሆነ ነገር ውስጥ እጄ ዘፍቄ ከዛ መውጣት፣ አንዴ ከሄዳችሁ ደግሞ መውጣት አትችሉ። ከታረቅኩ በኋላ እንደገና መልሼ የት እሄዳለሁ አሁን? እኔ ሜጄን መቀመጬን አቀማ አንድ ሁለት ቀን ደህና ይሆናል። የት ነበርሽ ሲለኝ ምናልባት እኔም እንደዚህ እንደዚህ አይነት ቦታ ነበርኩ እንለው እችላለሁ። ከዛ ቤተሰብ ጋር እንሄዳለን። ከዛ ምን እንላለን ምናምን ምናምን። ከዛ ለሁለት ወር ወይ ደግሞ ለአንድ ወር ደና ከሆነ ሚዲያም ላይ ምናምን ስሙን ያዩን ደና መሆኗን ለማሳየት ጥሩ ሁኚ ይላታል። ልክ እንደ ካሜራ ጀርባ እንደሚቀርጸው ማለት ነው። ጥሩ ሁኚላት ይላታል። ለመኝታ ቤት ገብተው እንዳትናገሪ እንዳትያዝላ እሷ ታስመስላለች። እኔ ደግሞ ሞኝ ነኝ፣ እውነት ይመስለኛል። ከዛ በኋላ ወደች ከተደፋሽ ቢረቅጥሻ ይድፋሽ ነው የሚባለው። ከዛ እኔም የሆነት መስሎ ይስጃጀል። ከዛ በየት በኩል ወጣለው? እናቴ ለማንኛውም ግን አሪፍ ነው፣ ቀጥሎበት። ከዚህ በኋላ የምትሸውደውን ሰው ፈልግ። እኔ አይደለም ይቅርና ሱመ እሷ እኔ ሱመ ይያን እንወዳለው ብላ ባናቷ ብትተከል ማለት ነው። አንተ ራሱ ብትተከል፣ አንተ አሁን የሆነ ሀገር እኔ ከዚህ በኋላ የትም አልሄድም፣ ግን ቢሄድና ብትመጣ ራሱ አላገኝህም። እንዳትመጣ ለምን ታውቃለህ? አሁን ከአዩ ጋር ነህ ብዬ ነው በስመ አስራት የማስበው። እንኳንም አላገኘሁት። ይሄኔ ወይ አዩ ትኖራለች፣ ወይ ወንድሟ እልካለች። ከሆነ ሰው ጋር ትልካለች እንጂ ብቻህን አትልክህም። አምና የሆነ ቦታ አስቀምጣህታል ብላ ልጠረጥርህ ትችላለች። ወይ ደግሞ ከእሷ ጋር የውሸት እንዲበይን እንደምትላት እኔንም እሷንም ትላታለክ ብላ ስለምጠረጥርክ ብቻህን አትለቀህም። እኔ ባህር ዳር የሚሆን ጎንደርም ይሁን የሄድከው ብቻህን አይደለም። ይሄ ነገር ደግሞ አንድ ቀን ይወጣባቸዋል። ብቻህን አይደለም። ወይ ከወንድሟ ጋር ወይ ከሷ ጋር ወይ ራሷ ሄዳለች፣ ወይ ደግሞ መጀመሪያ ቪዲዮውን ትቀርጹትና እሷ ስታወራ እንት እንት እንደልህ ከዛ እዛ ትሄዳለህ። እንደዚህ ነው የሚሆነው። መጀመሪያ ቪዲዮውን ትቀርጽና ታስቀምጠዋለህ። ለምን ቪዲዮ እየቀረጽክ ነው የምትሄደው? ምን እንደምትሰራ ታውቃለህ። ብታገኘኝም ባታገኘኝ ምን እንደምታረግ ታውቃለህ። ለዛ ሁለቱንም ቪዲዮ ታሰራትና እዛ ትሄዳለህ። እናንተ እሷ እዚህ አዳማ፣ እዛ አዳማ የሆነች መስላ ትለፈልፋለች። አንተ ደግሞ ጎንደር የሄድክ መስሎ ጎንደር ትሄዳላችሁ። ጎንደር ሆናችሁ የአዳማውን ቪዲዮ ትለቃላችሁ። ከዛ ሰው ሁሉ እሷ አዳማ ና ያለችው አንተ ጎንደር ነው የምፈልገኝ ሄድክ። ሞኝ የምፈልግ አብራክ ናት። አስበው ተገናኝተን ቢሆን ምን እንደ ይፈጠር አይክ እንኳን የሚያላገኘው አልሐምዱሊላህ ረቢል ዓለሚን እኔ እንደው ቆጭቶ የነበር በተለይ ጎንደር ባለበት ሰዓት ማለት ነው። አዲስ አበባና ሐረር እንኳን እንዲመጣ ስለፈለኩ ነው። ግን ጎንደር ባለበት ሰዓት እንዴት እንደ ቆጭ ባገኘሁት ኖሮ በዚህ ሰዓት የሆነ ነገር ቢሆን ምን ያክል እንደሚጸጽተኝ የልጆች አባት ነው። ነገ ልጆቼ እናቴ አባቴ ቢሉኝ እኔን ሲፈልገኝ አንድ ነገር ሆነ ብላቸው ልጆቼ በቃ ምን ያክል እንደሚ እንደሚናደዱብኝ ምን ያክል ቂም እንደሚዙብኝ ሳስበው ገና ለገና አንቺ ደረበብኝ ብለሽ አባታችን አሳጣሽን ተደርቦብሽ ራሱ ሰው ቁጭ ይላል ቢሉኝ ለምን ሴት ልጆች ናቸው። አባታችን ይፈልጋል በቃ ማለት ብዙ ነገር ነበር። ሳስበው የነበሩ ልጆች እንደዚህ ቢሉኝስ እኔ ምን አይነት ነኝ? ባገኘውት ኑሮ ባህር ዳር ወይ ደግሞ አዲስ አበባ ነኝ ባልኩት ኑሮ ምን አለበት። ለምን ባህር ዳር ብዙ አልተቀመጥኩ? እንደዛ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው እውነት፣ የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ቢሆን ወይ ባህር ዳር ቢሆን ያለምንም ጭቅጭቅ አገኘው ነበረ። ግን አላህ ሲረዳይ ደግሞ እኔ ባህር ዳር ጎንደርም አልነበርኩም። አያችሁ ሞኝን ሰው ሰው ሰው ይጉዳችሁ እንጂ አትጉዱት የሚባለ ነው። ለምን አላህ ይጠብቃቸዋል? እኔንም ሰይድና አዩን አላህ ነው የጠበቀ። ለምን አንድ ላይ ቢሆኑ የሆነ ነገር ታደርገኛለች እቺ ልጅ። እንትን አዩ ማፊያ ነገር ናት፣ አጋሽ ናት። ዝም ብላችሁ እስኪዋል እንደ እኔ እኔኮ ቪዲዮውን ሳይ ሲላክል ደጋግሜ ነው ያየው። እንደዚህ እ ሳይሄድ ናግባ ኮስተር ብላ እኔ አስር አመት ሙሉ ስኖር ማለት ነው ሳይሄድ የሆነ ቪዲዮ ምናምን ሳያሰራኝ ይሰደበኝ ነው የሚያሰራኝ። እንደዚህ ኮስተር ብላ ምናምን ነገር አውርቻው አላውቅም። ሳይሄድም ማለት ነው እንደዚህ ናግባ ምናምን ሳይሄድ ናግባ ብለው በጥፍ የሚሉ ነው የሚመስለኝ ሰይድ ማሰጣ ከዛ አይ ተጣልተናል። ሰይድ መቶ አያውቅም ከቤት ለምን እሱ ሱመያን ስለተናገረ አልፈልግም፣ እሷን ማየት አልፈልግም ስላለች ማለት ነው። አቤት ግለት። ከዛ እንደዚህ በይ ከቤት መጥቶ አያውቅም በይ። እሷ ስትሰማ ማለት ነው በጣም እየደበራት ነው ማለት እየተናደደች ግን ከካሜራ ጀርባ እንግዲህ ምን ብሏት እንዳሳመናት ተደባድበውን ተቀጣቅጠውን አሳምኗት ሁን ያስታውቃል ፊቷ። የእውነት ተነጋግረው በሰላም ቢሆን ኖሮ ምናምን ነገር እንደዚህ ወይ ስላት ወይ ትስቃለች ወይ የሆነ ነገር ታደርጋለች። ወይ እንደዚህ ኖርማል ፊቷ ፈታ ይላል። ለምን ከካሜራ ጀርባ ያለው እንደሚቆረጥ ስለምታቅ እንደዚህ የሚያወሩት ነገር ኤዲት እንደሚደረግ ስለምታቅ ወይ ፊቷ ፈገግ ይላል ወይ የሆነ ነገር ትላለች። እንጂ እንትን አትልም። ግን እሷ ስጠራው ራሱ ማለት ነው እንግዲህ ያ ፓርት ሳይድ ና ግባ ስትለው እንደሚቆረጥ ታውቃለች፣ ኤዲት እንደሚደረግ ማለት ነው። ለምን ሳይድ ነግራ ታዳ አንቺ እንደዚህ በይ ኤዲት ምን የልጅቷ ከመቼም ከዚህ በፊት ከሳይድ በፊት ስለ እንደዚህ አይነት ነገር የምታውቅ አይመስለኝም። ግን ሳይድ ስለሚነግራ ዙሮ ዙሮ ስንት ጊዜ ነው ለራሷ ሚቱ ከፍቶላት እየሰራች ነው፣ ጥሪኝ ሲጠራ ይህንን ኤዲት አደርገዋለሁ ይቆረጣል፣ ካት ይደረጋል። አንቺ ትጠርኛለች ካት እንደሚደረግ እያወቀች ሠኢድ፣ በቃ ና ግባ ምናምን አትልም አትገባም። ኮስተር ብላ ከዚህ አይ ጨምሪበት ምን። እሺ ግን አደነኩሽ፣ ጎበዝ ነሽ። ለምን ለአንዳንድ ወንዶች እንዲህ አይነት ሴት መድኃኒት ናት። በጣም እኔ በጣም ነው ደስ ያለኝ። ለምን እኔ እኔ ራሱ እንደዚህ ስለም እንትን ስለማለው ሴቶች፣ አንዳንድ ወንዶች ደግሞ ማለት ነው የመጀመሪያ ሚስታቸው በጣም ሞኝ ስትሆን ትዳር ውስጥ ያሉል አይመስላቸውም። ሁሉን ነገር እሺ አሁን እኔ ሳይድ ባለንበት ሰዓት አብረን ስንኖር ለአግባ ሲለኝ እሺ፣ ቢጀነጅል ዝም የፈለገውን ነገር ሲያደርግ ዝም በቃ። አሁን ሳይድ ምን እንደሚያሰቡ እኔ በቃ እናቱ እንኩ ነው የሚያሰቡ እና እናቱ እንደሆንኩ ለምን ሁሉም ነገር እሺ የምትለው እናትናት። አሁን ደግሞ እሷ እንደ ምስት ስትዘው ሁሉ ለሁሉም ነገር ኃይለኛ ስትሆን በወቅት ካልመተው ስትለው፣ ለዚህ ለይቱ ራሱ ቅንድቧን ሰቅላ እንዲህ ያናገረችው አስቡት፣ የሆነ ነገር ቢያደርግ ምን እንደምታደርግ አዩም በደንብ እንደሚወዳት የተረዳው ዛሬ ነው፣ በዚህ ቪዲዮ ማለት ነው። በዚህም ደግሞ አላህን አመሰግናለሁ። ለምን እኔ ምናልባት እንደዚህ ወደ ኋላ ዘወር ብዬ እንዳላስብ ወይ ደግሞ እንዳልሳሳት ስላደረጋችሁኝ በጣም አመሰግናለሁ። ለማንኛውም ከዚህ በኋላ ለአንተ እንዳልጨነቅ ስላደረገኝ አመሰግናለሁ ሰይዲዬ። እናንተንም አመሰግናችኋለሁ፣ ለሁላችሁም ለኮመንታችሁም፣ በውስጥም ለምታወሩኝ በውስጥም አይዞች ለምትሉኝ በቃ በሁሉም ነገር ከጎኔ ለሆናችሁ ከጎንሽም ነን ለምትሉኝ ሰዎች ወላሂ በጣም ነው የማመሰግነው። ሰላም አለይኩም ወራህ